ትላንት በመኪና አደጋ ሕይወታቸውን ያጡ የሻሸመኔ ልጆች ከጆሲ ጋር እንደነበሩ ጆሲ በዚህ ሰዓት ሐዘኑንም ገልጾ ተናግሯል። ጸድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፈቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጊቲ አቡዬ የተገኝቼ ነበር ይላል ጆሲ። ታላቁ አብይ ጾም እንደመሆኑ በታምራዊ ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ ለቤተ ክርስቲያኗ ታና ስለተደረገላቸውም ስዕለታቸውን ሊሰጡ ገቡ ይላል። የእኔና የወጣቶቹ ትውውቅ በዚህ ሰዓት ይጀምራል። በመሃል የማህበሩ ሙሴ ወጣት መሰለ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ፣ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ጥሪ ተነሳሁ። በእምነት ጥንካሬያቸው ቀን ነው ቆራሁባቸው፣ ደስም አለኝ የደስታን ባይን አነባው። በተለመደው በሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጠዋቱ ሦስት ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹ ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዱ በዴሳ ወንዝ ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎች መካከል 15ቱ ምዕመናን ሕይወታቸው ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ እነኛን ድንቅ ባለ ጽናት ኦርቶዶክሳዊ ያለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እነሳ ታሪካዊ ቀን ነው ያሉት እስከ ወዲያኛው ስንብት መሆኑ ስረዳ ሞት ክፉ ብዬ ከልቤ መሪር ሀዘን ተሰማኝ ይላል ጆሲ። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዚጊቲ አቡዬ ተመላልሰው ተሳልመው ተጸብለው ስለታቸውን አድርሰው ለንሳ በቅተው የቤተ ክርስቲያን አዲስ ኪዳን መጽሐፍ ስጦታቸው ላይ ፍርሚያቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን ዕረፍት አሉ። ኡፍ፣ መሪር ሀዘን። ለቤተሰቦቻቸው ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጠልን ብሏል። በትላንትናው ዕለት በወላይታ ዞን የመኪና አደጋ የደረሰባቸው ምእመናን በዛሬው ዕለት በሻሸመኔ የስርዓተ ቀብራቸው ተካሂዷል። ሞቱ ከተባሉት አስራ አምስት ሰዎች በዛሬው ዕለት ስርዓተ ቀብራቸው የተካሄደው የአስራ አንዱ ምእመናን ነው። በዛሬ ሁለት የሁለተኛው ቀን የኢፍጣር ስነ ስርዓት በብሔራዊ ቤተ መንግስት ተካሂዶ ነበረ። በዚህም 200 የሚሆኑ የውጭ ሀገራት ዜጎች ከጠቅላይ ሚኒስትር አብይ አህመድ ጋር አፍጥረዋል። በዛሬ ሁለት ከምሽቱ 3 ሰዓት ከ53 ላይ በመላው አዲስ አበባ በደብረ ብርሃን፣ ደሴ፣ ኮምቦልቻ፣ በአንኮበር በቆቦ እና በሌሎች አካባቢዎች ከባድ የተባለ የመሬት መንቀጥቀጥ ተሰምቷል። ንዝረቱ እጅግ አስፈሪ እንደነበርም ብዙዎች እየገለጹ ይገኛል። እናንተ ጋርስ እንዴት ነበር? ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ በሁለቱ ጾታዎች ሲካሄድ የቆየው ሀገር አቀፉ የቁርአን ሀፊዝ ውድድር ዛሬ ተጠናቋል። በዚሁ መሰረት በወንዶች ከኦሮሚያ ክልል ሳልዲን አብዱርራህማን እንዲሁም በሴቶች ከአማራ ክልል ሀፊሳ ከድር የውድድሩ አሸናፊ ሆነዋል። አሁን እየወጡ ያሉ መረጃዎች እንደሚያሳዩት ኤርትራና ግብፅ በእጅጉ ተጨንቀዋል። የኢትዮጵያና የሩሲያ የባህር ኃይሎች በትብብር መስራት በሚችሉባቸው ጉዳዮች ዙሪያ መወያየታቸውን የመከላከያ ሰራዊት አስታውቋል። የሩሲያ የባህር ኃይል ምክትል አዛዥ አድሚራል ቭላድሚር ቮሮቢቭ የተመራ የሉክ ቡድን የኢትዮጵያ የባህር ኃይል በሚገኝባቸው የባህር ኃይል ተቋማት ጸቅላይ መምሪያና ቢሾፍቱ ብሾፍቱ የሚገኘው ማሰልጠኛ ማዕከላት ጎብኝቷል። ከግብኝቱ በኋላም በቀጣይ ኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር መደረጉን ተመላክቷል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንዶ ጀማል ቱፊሳ ትብብሩ በስልጠና እና አቅም ግንባታ ዙሪያ ያተኮረ መሆኑንም ጠቅሷል። በቀጣይም አብሮ በመስራት ተቋማችን የጀመረውን የባህር ኃይል ግንባታ ለማጠናከር እና በዓለም አቀፍ ውሃ ላይ የሀገራችንን ጥቅም ለማስከበር ዝግጁነታችንን የበለጠ ለማጠናከር መክረናል ብለዋል።